ነቢዩ ሰለላሁ አለይህ ወሰለም በሺር ለሚባለው ሶሃባው ኑዕማን የሚባል ልጅ አለው። ኑዕማን ልጁን በጣም ይወደው ነበር። መጣና ለነቢዩ ሰለላሁ አለይህ ወሰለም ለኑዕማን ልጄ ይሄንን አድርጌለታለው አላቸው። የአላህ መልእክተኛ ምን አሉት? ለሌሎቹ ልጆችህ ይሄን አድርገሃለህ ያሉት፣ አላደረግኩም አለ። ምን አሉት? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ፣ ኢተቁላህ አላህን ፍሩ፣ እዕዲሉ አስተካክሉ፣ በይነ አውላዲኩ በልጆቻችሁ መሀል አስተካክሉ። ትልቅ መልእክት ነው። ልብበል ቤት ውስጥ የሚሸነፉ አባቶች አሉ። ጥሎብህ ከልጆቹ አንዱ ኃይለኛ መንደፍ ይነድፋሃል፣ ተወደዋል። ለምን ወደድከዋ? ከዋ ይባል። ውዴታውን መቆጣጠር ትችላለህ እንዴ? አትችልም። አላህ ነው የጣለብህ። ግን ለዚህ ለምትወደው ልጅ መኪና እየገዛህ ለነዛ ጃኬት አትግዛ ይሄ አላህን መፍራት አይደለም። ለዛ ነው ነቢዩ ሰለላሁ አለይሂ ወሰለም ለኑዕማን ያደረግከውን ለሌሎቹ አድርግሃሉ በልጆቻችሁ መሃል አስተካክሉ አላህን ፍሩ ያለች። ዛሬ የበኩር ልጄ የመጀመሪያ ልጄ ማለት ነው ከመጀመሪያ ሚስቴ የወለድኩት ልጄ ያቺ እኔን የምትንከባከበኝ ልጄ ይሄ ሁሉ ከላም ፋሪግ ጥቅም የሌለው ንግግር ነው። በልንዲያው በልጆች መካከል ጠላትነትን የሚፈጥረው አባትና እናቶች በልጆች መካከል የሚያሳዩት ኢፍትሐዊ የሆነ አካሄድ ነው። የሚወደደው ልጅ በሌሎቹ ይጠላል አይጠላል? ይህ የሆነ ወንድሞቹ እንዲጠሉት ማን ሰበብ ሆነ? አባት። ወንድሞቹ እንዲጠሉት ማን ሰበብ ሆነ? እናት። ለምን ወደድካ አትባልም። ልብ በል ይቺው ጉዳይ በሚስትም ጉዳይ ትመጣለች። ከአንድ በላይ ሚስት ያላቸው ሰዎች ለምን ወደድካ አይባልም። ነቢዩ ሰለላሁ አለይሂ ወሰለም ኸዲጃን በተመለከተ ለምሳሌ ከሞተች በኋላ ከሞተች በኋላ ልብ በሉ እህቷ የከዲጃን ይመስላል ድምጿ ልክ በጎረቤት በኩል ስታልፍ ከቤት ደንግጠው ይወጣል አይሻ ምን እስክትል ድረስ በጣም መጥፎ ስሜት ተሰምቷት ከእሷ ውጭ ሴት አላየህም ወይ እኔን ቢክራዋን ድንግሏን እኮ አላህ ሰጥቶሃል እስክትል ድረስ እሳቸው ምን አሏት እሷን መሰለ አላህ አልሰጠኝም ባ ምን አሉ ሩዝቅቱ ሁባሃ ውዴቷዋን እኮ ተሰጥቻለሁ ተለግሻለዋ? ይሄው ለቀቀባቸው። ምን ማድረግ ይችላሉ? ምንም። እሺ፣ ከተቀሩት ሚስቶቻቸው ደግሞ ታመው ሊሞቱ አንድ ሳምንት ቀርቷቸው ሰው ይመጣል። በዚህ አንድ ሰው ይገባል፣ በዚህ አንድ ሰው ይገባና እየተጎተቱ ይወሰዳል። ዛሬ ማን ጋር ነው ይላሉ ለግንኙነቱ እኮ አይደለም፣ ጨርቅ ሆነዋል፣ ግንኙነት ማድረግ አይችሉም። ግንኙነት ማድረግ ስለቻልክ ስላልቻልክ አይደለም። ሁለተኛ ሚስት ሶስተኛ ሚስት ያገባችሁ ወንድሞቻችን፣ አይሻን ከመውደዳቸው ጋር ሚስቶቹ ጠቅላላ ተሰበሰቡና የሚወዷት እሷን ነው፣ እሷ ቤት ትሁን ብለው ሲወስኑላቸው ነው እንጂ አይሻ ደረት ላይ የሞቱት። የሀፍሳን ሀቅ እንደዛ ታመው የኡሙ ሰለማን ሀቅ እንደዛ ታመው አላጓደሉም። ልብ ፍትህ ማለት ይሄ ነው። አላህን መፍራት ማለት ይሄ ነው። በድብቅ የምታገቡ ሰዎች አላህም ፍሩ። በድብቅ የምታገቡት ለንብረታችሁ ስትሉ ነው። ንብረታችሁ ትላንትና ነው የመጣው ከእናንተ በኋላ፣ ራቁታችንን ሆነም ግን አላህ ፊት መድረሳችን አይቀርም። እኔ እኮ ከነገርኳት ሀብት ትካፈለኛለች። ከአንተ ከበለጠባት ሀብቱ ትውሰደው፣ ትውሰደው። ከአንተ ከበለጠባት ሀብቱ ትውሰደው። ሁለተኛ የገባኸው ስላስፈለገህ ነው አይደል ከአላህ ጋር ላለመጣላት ነው አይደለም። ከአላህ ጋር ተጣልተህ ከእሷ ጋር ከምትዋደድ፣ ከእሷ ጋር ተጣልተህ ከአላህ ጋር ምትዋደድ ይሻላል። ቤትህን ፍታ ለማለት አይደለም። ንብረትህን ወደህ ከአላህም አትጣላ። ከመጀመሪያዋ ሚስትህ አትጣላ፣ ከሁለተኛዋ ሚስትህ አትጣላ። ምን ማለት ነው? ከአንደኛዋም ከሁለተኛዋም ጋር መጣላት ማለት ሁለተኛዋ በድብቅ ስትሆን አብዛኛውን ጊዜ ከተማው ላይ ምን ይደረግላቸዋል? የድብቆቹ ሚስጥር ያዥ ስለሆነች በአውሮፕላን ዱባይ ወስዶ ያዝናናታል። ሚስቱም በአውሮፕላን ደቡብ ወስዷት የማያውቀው በአውሮፕላን ባህር ዳር ሄዶ ወስዷት የማያውቀው የመጀመሪያ ሚስቱ የልጆቹን እናት ሚስጥር ደባቂዋ ምን ትደረጋለች አንዴ ቱርክ ቻይና ሲሄድ ቻይና ዱባይ ሲሄድ ዱባይ ይህ ፍትሐዊነት ነው ይህ ፍትሐዊነት ነው ጋሻ መድ መከር ስቲ በእድሜ ባየነው እንዲህ አይነት ነገር መጨረሻው ምንድን ነው ጭራሽ ከሁለተኛዋ የሚወለደው ልክ እንደ እናቱ ይደበቃል ሹፍ እሺ ከሚስትየው ጋር ተስማምታ አገባት ምን ብላ በቃ ኔ ችግር የለም በድብቅም ብታደርገኝ ብቻ ኒካህ ይሁን ሀራም እንዳይሆን ብላ ከዛ ልጇም ይደበቃል። ከመጀመሪያ የተወለደው ልጆች በሌሊቱ ቢያምብህ ብድጋ ስሙ ማነው ሲባል እገሌ እገሌ ብለጠርተ ብለጠርተን። ሁለተኛ የወለድከው ግን ከሌሊቱ ምናምን ሰዓት ቢታመም ስልክ ዝግ ነው አንታ ትደርስለትም በልጆች መሃል አስተካከልክ? ነው የሚባለው። በሶሃባዎቹ ጊዜ እኮ ያ ምሳሌ የተሰጠው ከባድ ምሳሌ ሆኖ ነው። ወንድሞቼ፣ መጀመሪያ አላህን ብንፈራ አላህ ራሱ ነገሩ ሁሉ ገር ያደርገዋል። ከባድ ችግር ስለሆነ ነው ማነሳ። ወንድሞች ይሄ ቅጂ ደርሷቸው የሚደርሳቸው ብዙ ወንድሞች ስላሉ በድብቅ የሚባል ነገር የለም። በድብቅ የሌሊ ሰላት ትሰግዳለህ እንጂ በድብቅ ሚስት አይገባም። በድብቅ ልጅ አይወለድም። ስትሞት መምጣቱ ይቀራል። ከዛ ሰው ሁሉ ወንድ ልጅ ማመን እሱ ላይ ህንፃ ሠርቶ ነው ምናምን እንዲ ልለን፣ ቀብረው እላዩ ላይ ህንፃ ተሰርቶበት እንጂ ወንድ ልጅ ይመጣል። ምን እንዲ ተረት እንዲተረት ለምን ትፈቅዳል እየተባለ እኮ ነው። ጋሻ ሰው ሲሞት የሚያለቅሱ ልጆች ሴት ምናም ብቅ ይላል። እኔ ቤት ነበር የሚያድረው ከየት ያመጣቸው ናቸው ሲባል፣ ከዙሁር እስከ አሱር የሚባል ሚስትነት አለ፣ ከመግሪብ እስከ ኢሻ የሚባል ሚስትነት አለ። የት አዲስ አበባ፣ ከመግሪብ እስከ ኢሻ ምንነት ሚስትነት ቂራት ላይ ነው ልትል ትችላለች። ሚስት ከመሪ ሚስት ከይሻ ተሮምጦ ውጥት ውልቅ ግብት ለምን ለምን? እንዴ! ምድሩ ያላ ህጉ ያላ። የት ሄደን ነው? ሞቼ ግን እቀሰቀሳለሁ ያለ ሰው እንዲ አይነት ፋውል ውስጥ አይገባም። ገንዘብህን ወደህ ጥፋት አትፈጽም። የመጀመሪያዋ ትጨቃጭቀኛለች፣ ፍርድ ቤት ታቆመኛለች። እንዳታቆምህ ንገራት። ለምን? አኼራ ላይ የምትቆምበት ቀን ስላለ። አይ ካለች ግን ችግር የለም። ሀብት አደለም መኪናውን የፈለግሽው ውሰጂ ቤቱን ነው የፈለግሽው ውሰጅ። አሁን እዚህ ውስጥ እኮ ገና አንደኛም ያልጠቀለላችሁ ስላላችሁ አስፈራራኋችሁ አይደል? ብዙ አላህን እንፍራለን ማለት እንጂ እዚህ ውስጥ አሁን ዘጠና አምስት ፐርሰንቱ አንደኛም ያገባ አይመስልም። እንድትፈሩ አይደለም፣ ነገ ሀብት ሲመጣ ነው ነገር የሚመጣ። ዛሬውኑ አውቀ ነው ተዘጋጅተን ማድረግ ያለባችሁ ሰዎች በድብቅ የሚባል ነገር እንደሌለ ይልቁንም አላህ እንደዚህ አይነት ትልቅ ስራ ውስጥ የገቡ ወንድሞችን አላህ ወንድነቱን እንዲሰጣቸው እንዲያግዛቸው። ልጅ ወልደው እኮ እያሳደጉ ነው። የሞቱ ወንድሞቻችንን ሚስቶች እኮ አግብተው ልጆቻቸውንም እያሳደጉ ነው። አላህ ብርታቱ እንዲሰጣቸው ሴቶቹን እንዲያስማማላቸው ዱዓ ማድረግ እንጂ እንዲህ አይነት ቦታ ላይ ጥንቃቄ ይፈልጋል። በልጆች ሲሆን ሳትፈሩ ሰማችሁ። አዎ ሊበላለጥ አይገባም ምናምን አላችሁ። ና ሚስት ሲባል ሁሉ ሰው ደንግጦ እዚህ ውስጥ እኮ እናንተ ውስጥ የሚሰራ የለም ብያቸዋለሁ። አይዞህ። አላህ ሀገራችንን ሰላም ያደርግ።